እንዴት ነው? ማገታ ነገር ነው በጣም፣ አንድ ትንሽ የማይሆን ስራ ነው። እገታ ነገር ነው። አይደለም አይደለም መምህር እስር ቤት ታስሬ እንደነበር ሰምተሽ አልነበር? አዎ ያው እስር ቤት እንደታሰርኩኝ አንድ የማይሆን ወሬ ተወራና፣ አዎ በሱ ወሬ ላይ እኔም ጨማመርኩበት። ቅድም ያልኩ ነገሮች አይደሉም አይደል? ተማምነው ያልኩህ፣ አልታስ ምንድነው አልገደልኩም፣ አላፈንኩም እና እስር ቤት ታስሬ በነበረበት ሰዓት ምንድን ነው ሰው ገሎን የታሰረ ብሎ አወሩብኝ። እንግዲህ እስር ቤት ወሬ ነው ወሬ እነሱ አወሩ። እንዴት የእግዚአብሔር ፍጡር ይገደላል? ግደሉ ማን ይላል? እና ከዛ ያው ከተወራ ይቀር ብዬ አምስት አደረኳቸው አምስት ገደልኩ አልኩኝ። በወሬ ቢሆን ጀግና ልሁን ብለህ ከተወራ ይቀር እንደ ስምህ ልሁን ብለህ ወሬ ከተወራ ይቀር ጨመር ተደርጎ ይወራ በሚል ነው። አሁን ወሬ ሲወራ እንዴው በዚህ በየሰፈሩ በየቀዩ በየጥሻው ሀሜት ሆን ይሄ ነገር ደግሞ እንዴ እንደሰማለው እንደዚህ ሹክ ሹክ ነገር ኮ አሁን ይሄ ነገር ረበሸኝ እና አሁን እና ይሄን ለማስተካከል አሁን ካንቺ የተሻለ ሰው የለም፣ እዚህ ሰፈር እንግዲህ አመሰግናለሁ። እንግዲህ ችግር እንደ ነው ይቅርታ ጠይቄ እንዴ እዚህ ሰፈር እንዴ ሰው እንኳ የለም፣ ቢሆን ያሉት እንደው ይቅርታ ጠይቄ በቀጥል ብዬ ነው። አሁን ያልሆነ ወሬ ነው፣ እንግዲህ አሁን ይሄ ወሬ አምስት ገድልኩ ብሎ ማውራት ጥሩ አይደለምና እሱን ጋር እንድታስታርቂኝ ነው እንግዲህ አሁን አንቺ ነው የፈለኩት እውነት ነው ትክክል ነው ምንድን ነው አሁንን የምልህ ነገር እንግዲህ ከምንኖርበት ማህበረሰብ ጋር በሰላም እየተጋገዝን ካልኖረን ከማን ጋር እንኖራለን ልሽ መምህር እሱ እኮ ነው የምልሽ አሁን በሰሀብት የታሰርኩኝ እኔ ካለ ጥፋቴ ነው ካለ ጥፋት ሳላጠፋ ዝም ብሎ መንገድ ላይ ተገኝቼ አብሬ ገቡ በጣም እኮ ነው የሚቀር። እንግዲህ መቼስ እድሜስ የተቀነሰው እድሜ እሱን ማን ያስባል? ይኸውልሽ በሰዓቱ አህያ ሰርቆ ተባለና ሌሎች ገቡ። እሺ ከነሱ ጋር አብሮ ነዱኝ ገቡ። እንግዲህ አሁን አህያ ሰረኩ ከማለት ያው ሰው ገደለ ይሻላል እንደው ማለት ነው ብያወራኝ። መቼም አሁን እንግዲህ የኛ ባህል ትልቁ ችግሩ ምንድን ነው? ገዳይን ያጀግናል ሟችን ይረሳል። እንደዛ የሆነ አድል የተቸገረ ነው። ይኸውልሽ እና እንደዚያ ከመሆኑ በፊት እኔም ያልገደልኩትን ገደልኩ ብዬ ከማውራቴ እንደው ከዚህ ከቀየው ሰው ጋር አስታርቂኝ ነው። ለዚህ ነው እንግዲህ የፈለግኩሽ ነ በጣም ጥሩ አድርገሃል። እኔ ለይቅርታ ምን ለመታረቅም ከሰው ጋር አብሮ እንደዚህ ለመኖር ስለፈለግ በጣም ነው ደስ ያለኝ። የምችለውን አድርገ ረግ መጣህ ከመጣሽ ማርያም ታምጣሽ፣ አሉ ዛሬ ማንጠጎሽ ምን እንደምታደርግህ ያውቃለሁ። ጋሽ ጎርፎ፣ ጋሽ ጎርፎ፣ ጋሽ ጎርፎ፣ እንደምን አለ። ደህና ነው አልኩ። ደህና ነው አልኩ። ደህና ነኝ። ምን ሆነ አለ እንዴ? ባለፈው ቡና እንደ አፍልቼ እንደው ሳትጠጣ ሄደህ፣ እንደው ቅርብ ነው አልመሰልና። ማህንዴት ምን ያመሰለው ቡና አፍልቻለሁ፣ ልሙትልህ

ቁርጡን ይወቁት ቁርጡን ናማ ናማ ተቆርጡ ለሞት የዛ አዝግ ያመጣው ሴራ ነው። ለኔ መጥፎ ነገር ደጅ የማንም የሚገባበት ነው ነው እና ለየት

በሌለ ሽጉጥ እንደቀልክብኝ እኮ እኔ በደምብ አወከኝ አወከኝ። ማንጠግቦሽ አንቺን፣ እቺ ሰፈር የምታተራምስ ጋለሞታ ትጠፋኛለች ብለሽ ነው እንዴ? አንተ በስብስ ያበሰበስ አላወከኝማ አላወከኝም። ይኸውልህ ሙያ በልብ ነው። ይኸው የማንጠግቦሽ ሙያ በልብ ነው። አየህ፣ ቡና አፍልቼ አንተ ቡና ልጠጣበት ሽጉጥ ያወጣውበት ምክንያት ግፋ ቢል አልጋው ድረስ ነው እንጂ አንቺ ላይ እኔ ኮ መተኮስ አልችልም። አንተ ግቡሽ ይህ ኮ እኔ ልክ ምዘበዝበውን ትተህ አሁን ላንጠልጥል ወይስ ላንጠልጥልብህ? አንጠልጥኝ፣ ብትፈልጊ ብትፈልጊ አንጠልጥይብኝ እኔ በቃ ገለሽኛል እኮ በዚህ እድሜ ፍቅር አስይዘሽኛል እኮ። ማን ነው ፍቅሬ ዞና አጭር ጉት ዘብኝ የመጣን ትልልል ታጭ። እንግዲህ ካልተረዳሽኝ አንጠልጥይበትና እዛው አሳርፊኝ። ግን አንድ ነገር ቃል ግቢ እሺ። ምንድነው? የመጨረሻ በልተናገር ቶሎ በላ። ማን ዲይ አሁን እኔን ከመቅበርሽ በፊት የሆነ ቃል ግቢ እሺ። በልስ፣ የመጨረሻ ለእንዲው ለዳምጥ ቀኑ ደርሰልበል ተናዘዝስቲ በኮሪያ ጦርነት በጣሊያን ጦርነት በእንግሊዝ ጦርነት ታላቅ ጀብድ ሲሰራ የነበረው ጀግናው ጎርፉ በማንጠግቦች ፍቅር ምክንያት መጨረሻው ሞት ሆነ፣ ብለሽ መቃብሬ ላይ ጻፊልኝ። እኔ ቆንጆ ልሞተለ እዛ ፈላለው ብቻ አይደለም፣ ወርቅ መቃብር ነው የማዘጋጅላት። አልጋው ብቻ ግን በእኔ ሰበብ እንዳይሆን። ሽልብ ምን አለ እዛ አልጋሽ እዛ አልጋው ላይ ውይ

ለምኛት አለው ያቺ ማንጠግቦሽ የሚሏት አንድ ጋለሞታ ተቋት ነገር የለትም። አንተዬ፣ እንደው በቃ ሰፈሩን እኮ ሰላም ነሳችሁ እናንተ። ምን ይሻላል ብቻዬን ስታገኝ። እስኪ አሁን ደግሞ አስራ ልደፍረኝ ነበር ማንጠግቦሽ። አዎ ምን አገናኛችሁ? በቃ አበልኩልህ ነው ብቻዬን ስታይ። ሰው መሀል አስጠልተህኛል ትላለች። ብቻዬን ስታገኝ የማታደርገኝ ነገር የለም። እንደውም ባለፈው ስሬውን ሁላ ውልቃ ያላረገችኝ ጉዳይ እና ልደፍርኑ አስራ ሄደች አንተን